ምዕራፍ 31 ያዕቆብ ከላባ መሸሹ። ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህና ወደ ዘመዶች ሀገር ተመለስ፣ እኔም ከአንተ ጋር እሆናለሁ አለው። ያዕቆብም ልኮ ራሔልንና ሊያን ወደ በጎቹ መሰማሪያ ወደ ሜዳ ጠራቸው፣ እንዲህም አላቸው እነሆ አባታችሁ ፊት እንደ ድሮ ከእኔ ጋር እንዳልሆነ አያለሁ። ነገር ግን የአባቴ አምላክ ከእኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለገልኩ ታውቃላችሁ። አባታችሁ ግን አሳዘነኝ፣ ደሞዜንም አስር ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደሞዝህ ዥንጉርጉሮቹ ይሁኑ ቢለኝ በጎቹ ሁሉ ዥንጉርጉሮችን ወለዱ። ነጫጮቹ ደሞዝህ ይሁኑ ቢለኝ በጎቹ ሁሉ ነጫጮችን ወለዱ። እግዚአብሔርም የአባታችሁን በጎች ሁሉ ነስቶ ለእኔ ሰጠኝ። እንዲህም ሆነ በጎቹ በሚጸንሱ ጊዜ ዓይኔን አንስቼ በሕልም አየው እነሆም በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ነጭ ዥንጉርጉሮችና ሐመደ ክቦ ነበሩ። እግዚአብሔርም በሕልም ያዕቆብ፣ ያዕቆብ አለኝ። እኔም እነሆ ምንድነው አልኩት። እንዲህም አለኝ ዐይንህን አቅንተህ በበጎችና በፍየሎች ላይ የሚንጠላጠሉት የበጎችና የፍየሎች አውራዎች ነጭ፣ ሐመደ ክቦና ዝንጀሮ ዥንጉርጉሮች ናቸው። ላባ በአንተ ላይ የሚያደርገውን አይቻለውና ሐውልቱን ዘይት በቀባህበት በዚያች ለእኔ ስዕለት በተሳልህባት አገር የተገለጥኩልህ ፈጣሪ! እግዚአብሔር እኔ ነኝ። አሁንም ተነስተ ከዚህ ሀገር ውጣ፣ ወደ ተወለድክባትም ምድር ተመለስ። እኔም ካንተ ጋር እኖራለሁ። ራሄልንም ሊያም መልሰው እንዲህ አሉት፦ በአባታችን ቤት ለእኛ ድርሻ ወይም ርስት በሆኑ አለን? እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለምን? እርሱ እኛን ሽጦ ዋጋችንን በልቷልና፣ ስለዚህም እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብትና ክብር ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሣ ልጆቹንና ሚስቶቹን በግመሎች ላይ አስቀመጠ፣ መንጎቹንም ሁሉ፣ የቤቱንም ዕቃ ሁሉ በሁለት ሁለት ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሄዶ ነበር። ራሔልም የአባቷን ጣዖቶች ሰረቀች። ያዕቆብም ነገሩን ከሶርያዊው ከላባ ሰወረ፣ እንደሚሄድም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነሥቶም ወንዙን ተሻገረ። በገለአድ ተራራም አደረ። ላባ ያዕቆብን መከታተሉ። ለሶርያዊው ላባ ያዕቆብ እንደ ኮበለለ ነገሩት። ላባም ወንድሞቹን ሁሉ ይዞ የሦስት ቀን መንገድ ተከተላቸው። በገለአድ ተራራም ላይ አገኛቸው። እግዚአብሔርም ወደ ሶርያዊ ወደ ላባ በሌሊት በሕልም መጥቶ በባሪያዬ በያዕቆብ ላይ ክፉ ነገር እንዳትናገር ተጠንቀቅ አለው። ላባም ያዕቆብን አገኘው። ያዕቆብም ድንኳኑን በተራራው ላይ ተክሎ ነበር። ላባም ወንድሞቹን በገላድ ተራራ አስቀመጣቸው። ላባም ያዕቆብን አለው ለምን እንዲህ አደረግ ከእኔ በስውር የኰበለልክስ? ልጆችንስ ሰርቀ በሰይፍ እንደማረክ የወሰድካቸው ብትነግረኝ ኑሮ በደስታና በሐሴት በዘፈን በከበሮ በበገናና በበገና በሸኘሁህ ነበር። ወይስ ወንዶችንና ሴቶቹን ልጆችን እስም ዘንድ አይገባኝምን? አሁንም ይህን እንዳላዋቂ አደረግክ። አሁንም በአንተ ላይ ክፉ ማድረግ በቻልኩ ነበር፣ ነገር ግን የአባትህ አምላክ ትናንት በያዕቆብ ላይ ክፉ እንዳታደርግ ተጠንቀቅ ብሎ ነገረኝ። አሁንም የአባትህን ቤት ከናፈክ ሂድ፣ ነገር ግን አምላኮቼን ለምን ሰረክ? ያዕቆብም መለሰ፣ ላባንም እንዲህ አለው ልጆችህንና ገንዘቤን ሁሉ ከእኔ የምትቀማኝ ስለ መሰለኝና ስለ ፈራው ይህንን አደረግኩኝ። ያዕቆብም አለ አምላኮችህን የምታገኝበት ሰው ግን እርሱ ይሙት። ገንዘብህም በእኔ ዘንድ ካለ በወንድሞቻችን ፊት እይ፣ ለአንተም ውሰደው አለ። ያዕቆብ ሚስቱ ራሔል እንደ ሰረቀቻቸው አያውቅም ነበር። ላባም ወደ ያዕቆብ ድንኳንና ወደ ልያም ድንኳን ገባና በረበረ አላገኘምም። ከዚያም ወጣና ወደ ሁለቱ ቁባቶቹ ድንኳን ገባ፣ ነገር ግን አላገኘም። ወደ ራሔልም ድንኳን ገባ። ራሔልም የአባቷን ጣዖት ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን ጌታዬ በፊት ለመቆም ስላልቻልኩ ያቀለልሁ አይም ሰልህ በሴቶች የሚደርስ ግዳጅ ደርሶብኛልና አለችው። ላባም የራሄልን ድንኳን በረበረ ነገር ግን ጣዖቶቹን አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰ። ያዕቆብም መለሰ፣ ላባንም እንዲህ አለው። የበደልኩ በደል ምንድነው? ኃጢአቴስ ምንድነው? ይህን ያህል ያሳደድኸኝ። አሁንም ዕቃዬን ሁሉ በረበርክ፤ የቤትህስ ዕቃ ሁሉ ምን አገኘ? እነርሱ በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞችና በወንድሞች ፊት አቅርበው። ሀያ አንድ ዓመት በጎችህንና ፍየሎችህን ስጠብቅ ኖርሁ። ከበጎችም ጠቦቶችን አልበላሁም፣ አውሬ የሰበረውንም አላመጣሁልህም ነበር። በቀንም ሆነ በሌሊት የተሰረቀ ቢኖር ከእኔ እከፍልህ ነበር። የቀን ሐሩር፣ የሌሊት ቁር ይበላይ ነበር፣ እንቅልፍም ከዐይኔ ጠፋ። ለአንተ ቤት የተገዛሁልህ ዛሬ ሀያ አንድ ዓመት ነው አሥራ አራት ዓመት ስለ ሁለት ሴት ልጆች ሰባት ዓመት ስለ በጎች ተገዛውል። ደመወዜንም አስር ጊዜ ለዋወጥከው። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆን ባይሆንስ ዛሬ ባዶ እጄን በሰደርኸኝ ነበር። እግዚአብሔር መዋረዴን የእጆችን ድካም አየ። ትናንት ትናንትም ገሰጸኝ፣ ገሰጸ። ያዕቆብና የላባ ስምምነት ላባም ለያዕቆብ እንዲህ ብሎ መለሰለት፦ ሴቶቹ ልጆች ልጆች ናቸው፣ ወንዶቹም ልጆች ልጆች ናቸው፣ መንጎቹም ከብቶች ናቸው። ይህ የምታየው ሁሉ የእኔ ነው፣ የልጆችም ሀብት ነው። ዛሬም በእነዚህ በሴቶች ልጆችና በወለዷቸው ልጆቻቸው ላይ ምን አደርጋለሁ? አሁንምና አንተና እኔ ቃል ኪዳን እንጋባ፣ በእኔና በአንተ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልትን አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰብስበው ከመሩ፣ በድንጋዩ ክምር ላይ በሉ። ላባም ይህች የድንጋይ ክምር በእኔና በአንተ መካከል ምስክር ትሁን፣ አለው። ላባም ወግረ ስምፅ ብሎ ጠራት። ያዕቆብም እንዲህ አላት። ላባም ይህች ያቆምኳት የድንጋይ ክምር በእኔና በአንተ መካከል ዛሬ ምስክር ናት፣ አለው። ስለዚህም ስሟ ወግረ ስምፅ ተባለ። ላባም አለው እኛ አንዳችን ከሌላው እንለያያለንና ራእይን የገለጠልኝ እግዚአብሔር በእኔና ባንተ መካከል ሆኖ ይመልከት። ልጆችን ብትበድላቸው ወይም በላያቸው ላይ ሚስቶችን ብታገባባቸው ነው፣ ከኛ ጋር ያለ ሰው እንደሌለ አስተውል፤ እግዚአብሔር በእኔና ባንተ መካከል ምስክር ነው። ላባም ያዕቆብን አለው፣ እነሆ ይህቺ የድንጋይ ክምርና ይህችም ሐውልት ምስክሮች ናቸው። እኔ ወደ አንተ በክፋት ባልፍ ይህቺ የድንጋይ ክምር ይህችም ሐውልት በክፉ ነገር ትከተለኝ። አንተም ወደ እኔ ብታልፍ የአብርሃም አምላክ የናኮርም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስቅ አምላክ ማለ። ያዕቆብም በተራራው ላይ መሥዋዕትን ሰዋ ወንድሞቹንም ጠራ። እነርሱም በሉ ጠጡም። በዚያም ተራራው በተራራው ላይ አደሩ። ላባም አልዶ ተነሥቶ፣ ወንዶችንና ሴቶችን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ።